መንፈስ ቅዱስ አሐዱ አምላክ አሚን። በሰይፍ ተገለው ሞቱ፣ ዕብራውያን 11 37 ላይ በዓለም ላይ እያላችሁ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 11 ቀን ቅዱስ ገላውዴዎስ አርአያ መላእክት ይላል። ይሄ መስከረም 11 ላይ ጾሮ በክነፊሁ እያለ ቅዱስ ሚካኤል በክንፉ ተሸክሞ ገነትን ያዞረው ይልቁንም ደግሞ ስለ ፋሲለደስ ሲናገር ታላቅ ሰማዕት እንደሆነ የሚነገርለት አባት ነው። ቅዱስ ገላውዴዎስ የሮሙ ንጉስ የኑ ማርያኖስ የወንድሙ የአብድል ማወስ ልጅ ነው ብሎ እነ ቅዱስ ጊዮርጊስን ስንመለከት፣ እነ መርናም እነ ፊቅጦር ስንመለከት እነዚህ ኢየሩሳሌም አካባቢ ያሉ ቅዱሳን አባቶቻቸው በእውነት በጣም ባይነጸጎች ይልቁንም ደግሞ የምድር ነገስታትና ታዋቂዎች እንደነበሩ ታሪካቸው ሰፋ መልኩ ሰፋ ባለመልኩ ይነገራል። መልኩ ያማረ በጦር ልምዱም ተወዳጅና መመኪያ ነበር ይላል። አሁን ለምሳሌ ቅዱስ ጊዮርጊስን እንመለከተው፣ መልኩ ያማረ የተዋበ፣ እንደገና እድገቱ ደግሞ ጦር በመወርወር ፈረስ በመጋለብ እንደገና ደግሞ በሰዎች መካከል ንግግሩን አዎ እግዚአብሔርን በማስቀደም በዚህ አይነት ልምምድ ያደገ እንደሆነ ስለ ቅዱስ ጊዮርጊስ ይናገራል። ወደ ገላውዴዎስም ስንመጣ መልኩ ያማረ አነጋገሩ አንደበተርቱ የሆነ በይቀጥልና በጦር ልምድ ደግሞ ተወዳጅና መመኪያ ነበረ ብሎ ገድለ ሰማዕታት ይናገርለታል። ከማፍቀራቸውም የተነሳ ስዕሉን ጠላት በውርደት ከፊቱ እንደሸሸ አድርገው ስዕለው በከተማ በር ያስቀምጡ ነበረ ይላል። አሁን ሰዎች ሲጨነቁ እንግዲህ የተለያየ መልክን ላለመሸነፍ ታናሽነትን ላለማግለጥ በእንዲህ አይነት መልኩ ሰዎችን እንትናቸውን አይምሯቸውን ለመጉዳት በተለያየ መልኩ ያደርጉ ነበር። ምንድን ነው የሚለው? ከማፍቀራቸውም የተነሳ ስዕሉን ጠላት በውርደት ከፊቱ እንደሸሸ አድርገው ስዕለው በከተማ በር ያስቀምጡ ነበር። አጎቱ ኑማሪያኖስ መልኩን ለማየት ከወንድሙ ዘንድ አስመጣው። በደረሰም ጊዜ ንጉሱ ከህዝቡ ጋር በደስታ ተቀበሉት። ከዚያም በቤተመንግስት ሲኖር በቁዝና በፋርስ ጦርነት ይሳተፍ ነበረ። ይለት ሰዎች ሲወዱ እንግዲህ እሉ ስዕለው በየበሩ አድርገው ይሄነው እያሉ ታላቅነቱን ይገልጻሉ። መር ከሆነ መርነቱን አንዳንድ ጊዜ ሁ በቤተክርስቲያን እነመመረከ ይመጣዘማ ይመጣሉ ተብሎ በየበሩ የሚደረጉ ነገሮች እናያለን። ይህንን ነገር የድሮ አባቶችም ተጠቅሞበት ነበር። ይሄ የእግዚአብሔር ወዳጅ ነው፣ በዚህ ቦታ ይመጣል፣ ቅዱስ ጊዮርጊስ ነው፣ ገላውዴዎስ ነው፣ መርናም ነው፣ ነቢዩ ኤልያስ ይመጣል፣ ነቢዩ ኢሳይያስ ይመጣል እያሉ እንዲጠቀሙ እንደነበረ ቅዱሳት መጻሕፍት ገድላት ይናገራሉ። በዚህ አይነት መልኩም ተጠቅሞበታል ማለት ነው እና ምንድን ነው የሚለው ይሳተፍ ነበር ይልና፣ ከዚህ በኋላ በዲዮቅልጥያኖስ ክህደት አዝኖ ከፊቅጦር ጋራ ለነፍሳቸው ድነት አምላካውያት መጻሕፍትን እያነበቡ ሲኖሩ ደማቸውን ስለ ክርስቶስ ፍቅር ሊያፈሱ ተስማሙ ይላል። አሁን በዘመናችን ሰው ለመስረቅ፣ ሰው ለመግደል፣ ሰውን ለማባረር ነው ሰዎች የሚማከሩት እንጂ እንዲህ አይነት ክብር ብዙ ሰዎች አይሳተፉም። አብሮ ለመብላት አብሮ ለመጠጣት ዝክሬን ለማባረር በሚለው ነገር ብዙ ያደርጋሉ። በዚህ ጊዜ ሰይጣን በሽማግሌ አምሳል ተገልጦ ያዘነ መስሎ ከንጉስ ጋር ተስማሙ። ለጣወት ሰው ክርስቶስን በቤታችሁ አመስግኑ፣ ይህ ንጉስ ጨካኝ ነው አላቸው። ያን ጊዜ ጌታ ገልጾላቸው ኦ ዘምሩ እምኩሉ አቡሃ ለሐሰት ረሃቅ ምኔ ነ ሐሰትና ተንኮል የዮሐንስ ወንጌል ምዕራፍ ስምንት ላይ አቡሃ ለሐሰት የሐሰት አባቷ፣ አንተ ሐሰተኛ ነህ ብሎ ጌታ ሰይጣንን ድል አድርጎታል ከፊቱ ላይ ማለት ነው። እና ይህም አሁን ከዚህ የተገለጠላቸው ኦ ዘምሩ እምኩሉ እኩይ አቡሃ ለሐሰት ረሃቅ ምኔ ነ የሐሰት አባቷ በሐሰት የተመላ ው ሐሰትና ተንኮል የተሞላብህ የሐሰት አባት ከኛ ራቅ። ሁልጊዜ የእግዚአብሔርን ጎዳና ትቃወማለህ። አሁን እኔ የሚገርመኝ የቅዱሳን አባቶቻችን ነቢያትን ሐዋርያትን ስንመለከታቸው ሰይጣንን በርቀት ያውቁታል። አውቆ ምን ይላል? እንዲያው በሰው ነው መቼም እንግዲህ፣ እንደምናየው ሰይጣን ራሱ ወይም ጥቁር ሆኖ ወይም ቀይ ሆኖ በሰው ተገልጦ አያውቅም። ያው እንደምናውቀው በአውሬ ነው የሚገለጠው ለሰውም ቢገለጥ ጥቁር ነው የሚገለጠው። ሀዝ የለውም እንደው ሰዎች መቼም እንዲህ አይነት ክፉ ነው ብለው ስለው አቀረቡት እንጂ የዲያብሎስ ጭብጥም የለውም፣ ሀዝም የለውም፣ መልክም የለውም፣ ቁጥር የለውም። ያው ግን መልክ ደግ ሰው በቀይ ክፉ ሰው በጥቁር አድርገው ስለሳሉት ብቻ ነው። ከዚህ ውጭ ያለው ግን ሌላ ነገር የለውም። እና በሰው ተመስሎ ዲያብሎስ መጥቶ ሲቃወማቸው፣ አንተ እርጉም አ የመልካም ነገር ተቃራኒ አጠገባችን ወግድ እያሉ ይቃወሙት እንደነበረ ነው የሚናገረው ማለት ነው። እና እሱም መልኩን ለውጦ ጥቁር ባሪያ መስሎ ከንጉሱ ከንጉሥ አጣልቼ ደማችሁ እንዲፈስ አደርጋለሁ ብሎ ወደ ዲዮቅልጥያኖስ ሄዶ ፊቅጦር እና ገላውዲዎስ ሳሉ መንግስትህ አይጸናም አለው ይላል። ይህን ታሪክ ስንመለከተው ለምሳሌ ሰይጣን ወደ ሄሮድስ ሄዶ ያንተን ንግስና የሚወስድ የኔን ህልውና የሚያጠፋ ሕፃን ተወልዷልና እሱን ካላጠፋ እሱን ካልገደል ከአንታትን ወርም ብሎ ፋኤላፍ አሰራዊቱን አስነስቶ ሄሮድስ ጌታ ሊገል መነሳቱ የሰይጣን ምክር ነው። በጆሮ ሹካ ነገረው ነው የሚለው አየቱ አሁን ዛሬ አለምን እንዲህ አይነት የጦር ቀጠና የሚያደርጋት እንዲህ አይነት ነገር ነው ሰው በነገራችን ላይ ሰው በባህሪ ክፉ አይደለም ሰው ክፉ አይደለም ባህራ እግዚአብሔር የተፈጠረ ስለሆነ ሰው ክፉ አይደለም ሰው ክፉም የሆነው ከሚያድርበት መንፈስና ከአማካሪው የተነሳ ሰዎች ብዙ ጊዜ ስራ የሚበላሽባቸው ከራሳቸው አይደለም ከአማካሪ ክፋት የተነሳ አዎ አብሯቸው ከሚሄድ የተነሳ ነው። አብሯቸው የሚሄደው ሰው መልካም ከሆነ መልካም ይሆናል። መጥፎ ከሆነ መጥፎ ይሆናል። መልካም የሚሆኑት ከእግዚአብሔር ነው። መጥፎ የሚሆኑ ከ ደግሞ ከዲያብሎስ ነው ማለት ነው። ስለዚህ ምንድን ነው አጣላችኋለሁ ብሎ ተነሳባቸው ነው የሚለው ንጉሱም፣ አስመጥቶ በሹመት አባብሎ ለጣዖት እንዲሰዉ ይጠይቃቸው ወይም ገላውዴዎስም ቢጠይቀው አልቀበልም አለ ይላል። ምክንያቱም የኔ ሹመት ከላይ እንጂ ከታች አይደላችም። የኔ ስጦታ ከላይ እንጂ ከታች አይደለም። ምክንያቱም እግዚአብሔር ወደፊት ለምን እንደጠራቸው ዓላማ ቅዱሳን አስቀድመው ያውቁ ስለነበረው፣ የአንተ ሹመት ለአንተ ይሁን ለአንተና ላመኑበት ለአንተና ለሚከተሉ ይሁን፣ የእኛ ሹመት ግን ከእግዚአብሔር ዘንድ ነው እያሉ ቅዱሳን እየበረቱ እምቢ ሄዱ ነበር ነው የሚለው በዘመናችን ዓለምን እያጨናነቃት ያለ ሁለት ነገር ነው። አንደኛው ሀብት ነው። ሁለተኛው ስልጣን። አለ ለመልካም ነገር፣ ለበጎ ነገር፣ ለቅድስና ይህን ያክል ዋጋ ያስከፍል፣ ዋጋ እያስከፈለ ያለው የስልጣን ጥማትና የሀብት ጥማት ነው። ይህም ደግሞ ምንድን ነው? አንዱ በአንዱ ላይ ተራምዶ፣ አንዱን አስወግዶ የመቀመጥ ባህሌ ነው። ዓለሙን እያሳያል። ስለዚህ በሹመት አባብሎ ለጣዖት እንዲሰዋ ቢጠይቀው አልተቀበለውም። የፊቅ ጦር አባት እርማኖስ የዲዮቅልጥያኖስ ተባባሪ ነበርና ወደ ግብፅ እንዲላክ መከረው ይላል። ፊቅ ጦርንም እንደዚሁ ጠየቀው፣ አልፈልግም አለ። ገላውዴዎስንም ጠየቀው፣ አልፈልግም። ምክንያቱም እነዚህ ቅዱሳን ከሹመት የራቁ፣ ከዓለም የራቁ፣ ከፍቅረ ነዋ የራቁ፣ ከፍቅረ ዝሙት የራቁ፣ ከፍቶተ ዓለም የራቁ ቅዱሳን ናቸው። አገራችን አሁን እኮ እንደ ዓለምን የተጨናነቀው አንዳንዱ የዝሙት ጦር አንዳንዱ የፍቅረ ነዋይ አንዳንዱ ደግሞ ፍቅረ ስልጣን አሁ እነዚህ መንፈሶች በዓለም ላይ ተዘርተው ዓለምን የጦርነት ቀጠና አደረጓት። ይህ ነው ትልቁ ነገር፣ ልናውቀው መናገር የሚገባን ነገር በኖርን መልካምነት ዋጋ ይህን ያክል ዋጋ ያስከፍል፣ ደግነት ይህን ያክል፣ መልካምነትን፣ ደግነት ይህን ያክል ሀገርን፣ ህዝብን፣ ማህበረሰብን፣ ተራራን፣ ወንዝን፣ ሜዳን ግራ አያጋባም። ክፉ ነው እንደዚህ የሚያጋባው ማለት ነው። ንጉሱ ወደ እንዴናው ገዢ ልኮ አባብለህ አሳምነው፣ አይሆንም ካለ ግን ራሱን በሰይፍ ቁረጣ ነው ይላል። ለዚህ ነው እንግዲህ በዕብራውያን 11 ቁጥር 37 ላይ በሰይፍ ተገለው ሞቱ ያለው ለዚህ ነው። ቅዱስ ጳውሎስ ለምሳሌ አሁን ሲጽፍ ዝሙር አይደለም ቅዱስ ጳውሎስ መጀመሪያ አሳዳጅ ነበረ። እግዚአብሔር ምን አለው? አስተማረው፣ ቀጠለና፣ በአስተማረው እንዲኖር አደረገው። እንደገና ደግሞ የኖረውን ደግሞ እንዲጽፍ አደረገው። መጨረሻ ላይ ግን ሐምሌ አምስት ቀን በሰይፍ አንገቱን ተቆርጦ ነው የወደቀው፣ አደለ? አዎ። ጴጥሮስ ደግሞ ተዘቅዝቆ ነው የተሰቀለው። ለዚህ ነው ይቤሎ ጴጥሮስ ለጳውሎስ ጳውሎስ ለጴጥሮስ እንዲህ አለው፣ ጥበአይኬ ጳውሎስ ወንድሜ ሆይ ጨክን። አዎ እንዝዳግም ይንመጉት ዳግመ። ከዚህ በኋላ ሌላ ሞት የለም። አዎ በሰይፍ አንድ ጊዜ ከሞት በኋላ ሌላ ሞት የለም። ወንዝ ዳግመ የንመጉት፣ ከዚህ በኋላ ሁለተኛ ተጋድሎ የለም። አለቀ። ስለ ክርስቶስ ከተጓዝነ ትልቁ ዓላማ ያለው እዚህ ጋር ነው ብሎ እንዲጨክን አደረገ ይላል። ጴጥሮስ ያው የቀደመ ሐዋርያ ስለሆነ ጳውሎስ ደግሞ ከኋላ የመጣ ስለሆነ ስለዚህ ያጸናው ነበረ። ሰርሳቸው ይነጋገሩ ነበረ ይላል። አዎ ይሄ ነው። ጳውሎስ ለጴጥሮስ ጳውሎስም ለጴጥሮስ ይነግረው ነበረ ጴጥሮስም ደግሞ ለጳውሎስ ያጽናናው ነበረ። እንዲህ አይነት ነው የሐዋርያት ሕይወት። ሐዋርያት አንዱ ለምሳሌ ቂርቆስና እየሉጣ ስንመለከት፣ እየሉጣ ብትፈራ ልጇ ቂርቆስ ጥብቅ የምንፈጽም ገድለን እናቴ፣ ወይ በርች ተጋድሏችን እንፈጽም ዛድሃ ኖሙ ለአናንያ ዋአዛርያ ሚሳኤል ውእቱ ያድነና አናንያ አዛርያ ሚሳኤል ያዳነ እሱኛ ያድነናል። ልጅ ለእናቱ ማለት ነው። ይህን ነበር እየተናገደ ነው። ገላውዴዎስም የተፈንወቁ ከመታስተኝ በነገር ከይላል በንግግርህ ልታስተኝ አልተላኩም። ሰው በንግግሩ ሰው በንዋይ ሰው በስልጣን ሊያሳስተኝ አልመጣሁም፣ አልተላኩም። እግዚአብሔር የላከኝ የጠፉ ነፍሳትን ከበረቱ የወጠቱን ወደ በረቱ እንድመልስ የጠፉትን እንዳገኝ ወደ እግዚአብሔር እንዳመጣ እንጂ በስልጣን እንደ ተባብዬ ባለስልጣን እንዲሆን በፍቅረ ንዋይ ተጠቅቼ ወይም ደግሞ በፍቅረ ንዋይ ተገዝቼ እግዚአብሔር እንድረሳ የላከ ክፍል የለም። ይህን አይምሮ የሚቀበል አይምሮም የለኝም። ሲለውን የምንመለከተው ይቀጥልና ምን ይላል ንጉሥ ያዘዘህን ፈጽማለው። መኮንኑም መኮንኑ ተናዶ በያዘው ጦር ወጋው። ነፍሱንም በጌታችን እጅ ሰጠ። የሰማይትነትንም አክሊል ተቀዳጀ። ሥጋውንም ምዕመናን ገንዘው ከፊቅጦር ሥጋ ጋር በሳጥን አስቀመጡት ከስድስት ቀን በኋላ ይላል አንድ ላይ ከፊቅጦርና የገላውዴዎስና የፊቅጦርን አጽምናይ ወይም ደግሞ ቅዱስ ሥጋቸውን አንድ ላይ ያስቀመጡ ይልና ከስደት በኋላ እናቱ ሶፊያ ከእንዲና ወደ አንጾኪያ ከፊቅጦር ጋራ ወሰደችው። ዘመኑ በ ሦስት መቶ አራት አመገዳማ ሲሆን የእረፍቱ መታሰቢያ ሰኔ 11 ቀን ነው ይላል። ስለዚህ ገላውዴዎስ ስለ ክርስቶስ መከራ መቀበሉን ቤተክርስቲያን ጥሩ አድርጋ ትናገረ ስለ ክርስቶስ ለዚህ ነው። ስለነ ገላውዴዎስ ስለነ ፊቅጦር ስለነ መርናም ስለነ ጌዲዮን ስለነ ባርቅ ስለነ ሳሙኤል ስለ እነ ዳዊት እንዳልተርክ ጊዜ ያጥረኛል አለ ቅዱስ ጳውሎስ ማለት ነው። ለምን ስለ ክርስቶስ የተከራከሩ ስለ ሃይማኖታቸው የሞቱ ይልቁንም ደግሞ ወደ ግብፅ ደግሞ ገላውዴዎስ የተሰደደ ፊቅጦር የተሰደደ ሁሉን በጦር መወጋቱ እንደገና ደግሞ በሰማዕትነት ማረፉን ቤተ ክርስቲያን ጥሩ አድርጋ ትገልጽላቸዋል ወይም ይቀዱታል። ስለዚህ መስከረም 11 ቀን ገላውዴዎስ ብለን እግዚአብሔርን እናመሰግናለን። ሰኔ 11 ቀን እንደዚሁ ደግሞ ገላውዴዎስ ብለን እግዚአብሔር እናመሰግናለን። እነዚህ እነ ገላውዴዎስ፣ እነ ፊቅጦር፣ እነ መርህናም እንዲህ እንዲህ አይነት ሰማዕታት ለምሳሌ አሁን ጊጋር የሚባለው መስፈረሶሪያ እመቤታችን ቅድስት ድንግል ማርያም በተሰደደች ጊዜ በግብፅ ቤቱን ከፍቶ አስተናግዷል። እመቤታችንና ዮሴፍን፣ ሰሎሜን፣ ጌታን በቤቱ በማሳደሩ ምክንያት የሄሮድስ ጭፍራ አንገቱን ቋርጠው ገለውታል። ለምን አሳደርክ ብለው ማለት ነው። ሌላው ዘካርያስ፣ የክርስቶስ ወገንህ ነህ፣ ደግሞ አንተ ማነው? ልጅህ ሲጸነስ ያንተን አፍ የዘጋ ሲወለድ ያንተን አፍ የከፈተ ተአምረኛ ልጅ አለህና የክርስቶስ ወገን ሳይሆን አይቀርም፣ ልጅህን አምጣ ብሎ፣ ልጄ የለም፣ ከእናቱ ጋር ነው ያለው ቢለው በቤተ መቅደሱና በመሰጓ መካከል በሰይፍ ቀን ተሰጥቶታል። ለዚህ ነው ምን አለ በሰይፍ አዎ፣ ተቀልተው ሞቱ ይላል። ይህም የሆነው አለ ሐዋርያው ቅዱስ ከሰባ ሁለቱ አርድእት ከአራት ወንጌላውያን አንዱ ማርቆስ ምን አለ፣ ስለ ስሜ በነገስታት ፊት ትቆማላችሁ፣ ምስክር የሆንባቸው ዘንድ ነው። እናንተ ግን አሁን በክፉዎች ሰይፍ ተመታችሁ ትሞታላችሁ። ስጋችሁን ይገሉታል እንጂ እናንተ ግን በጎ በጎሰራችሁ ለዘላለም ይኖራል። ይህን ነው የሚለው። ለዚህ ነው በማቴዎስ ወንጌል ምዕራፍ አስር ቁጥር 16 ላይ እነሆ በበጎች ማነው በተኩላዎች በበጎች መካከል እንደ በተኩላዎች መካከል እንደ በጎች እልካችኋለሁ። ዓለም ተኩላ ነው። አው በጎች በማንኛውም ቦታ ላይ አውሬ በመካከላቸው ቢገባ አይበረግቡም። እናንተም ደግሞ እንደ በጉ ናችሁ፣ የዋኩ ናችሁ ማለት ነው። የዋኩ ናችሁ ግን እንደ ርግብ የዋህ እንደ እባብ ጥበበኛ መሆን ያስፈልጋል። የዋህነት አንዳንድ ጊዜ ጥበብ ደግሞ ምንድን ነው እባብ አሁን ወደ ውሃ ሲገባ እራሱን መጀመሪያ እንዳይገለው መርዙን ውጭ አድርጎ ነው የሚገባው መርዙን ይዞ ቢገባ የመጀመሪያ ሟች ማን ነው እባብ ነው ስለዚህ ጥበብን ከእባብ የዋህነትን ከርግብ ተምራችሁ ሂዱና ዓለምን እየተዘዋወራችሁ አስተምሩ ተብለው ሐዋርያትም ሰማዕታትም ጻድቃንም ቅዱሳንም በዚህ አልፈዋልና እኛም ደግሞ በዚህ በጎ አገልግሎት እንድናልፍ እግዚአብሔር ስለፈቀደልን የአገልግሎቱ ክብር የሁላችን እንዲሆን መልካም ፈቃድ ይሆንልን ገብረ መስቀል ሚዲያ ነው ሰብስክራይብ ላይክ ሸር አድርጉ ቤተሰብ ሁኑ እግዚአብሔርን እንወቀው እንማማር ስለ ቅዱሳን በየቀኑ ስለ ሰማዕታት ነገረ ክርስቶስን ነገረ ቅዱሳንን ነገረ ማርያምን ትንቢተ ነቢያትን እየተማማርን ነው እና እግዚአብሔር አምላክ ያስተምረናል። በ11 ገላውዴዎስ ብለን እንማራለን። በ11 ቅዱስ ያሬድ ብለን እንማራለን። በ11 ሐናና ኢያቄም ብለን የእመቤታችን የድንግል ማርያም እናትና አባት እንማራለን። በ12 ሰኔ 12 ደግሞ እነሆ ከዲያብሎስ ጋር የተከራከለችው የታገለችውን አፎሚያን እንዲሁም ደግሞ የቅዱስ ሚካኤል አማላጅነት የደረሰለት ባሕራንን እንመለከታለን። ሁሉንም በየቀኑ እናስባቸዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን።